ብዙ ጊዜ አንድ ስራ ከተሰራ በኋላ እስኪጸድቅ ድረስ ጊዜ ይወስዳል፣ በተለይ አመትን ይሻገራል። ስለዚህ ስራው ተሰርቶ ባለመጽደቁ ምክንያት ሪፖርት መደረግ ያለበት መመዝገብ ያለበት ገቢ ሳይመዘገብ ይቀራል እና የሚከፈለው ግብር በዛ ወቅት የሚከፈለው ግብር ያንስብኝ ስለዚህ ተሰርቶ ላልጸደቀው ስራን እንዲያካትት በግምት በዚህ ስሌት፣ በፐርሰንቴጅ ኦፍ ኮምፕሊሽን ስሌት ወይም በተሰራ በተጠናቀቀ መቶኛ ስሌት ገቢውን ሪፖርት ይሄ ምንድን እንዲሆን ነው። ስራዎች ተሰርተው እስኪጸድቁ ድረስ ያለውን ጊዜ፣ በዛ ጊዜ ውስጥ ያለውንም እንደ ኢንካም እንደ ገቢ እንዲሰላለኝ ስለመፈለግ